አደይ ዛሬ ደግሞ በአደይ መጥቻለሁ ማለት ነው። አደይ እንግዲህ አደይ ድራማን እንደምናየው እየተከታተል ነው ነው ተከታታይ ድራማ ነው ማለት ነው። ዛሬ ደግሞ ሊዱ ታግታለች። አደይን ከዚህ በፊት ታግታ ነበረ። ዛሬ ደግሞ ሊዱን ማን ያገታት? ቤዛ ናት ወይስ ፍቅር ናት ያሳገተቻት ማለት ነው። ይህች ተንከሴት ፍቅር ነች መቸስ። እና ይሄ የመጣውም ልጅ ደግሞ የፍቅር ጓደኛ። ሁለቱ እጃቸው እንዳሉበት ነው ማየት የቻል ነው ማለት ነው። ለሚም እንደዚሁ ግራ ተጋብታለች ማለት ነው። አንዴ ከለሚ ጋር ይናቆራል፣ አንዴ ከቤዛ ጋር አንዴ ደግሞ ከአዴ ጋር ማለት ነው። ዴቭን በጣም ደንግጧል ማለት ነው። ኤላ አንተ ጋር እኮ መስላኛለች አንተ ጋር ያደረች መስሎ ነበር። ሊዱ እንዴ ሊዱ አንተ ጋር አላደረችም እንዴ ይለዋል። አይን ጋ አላደረችም ወደው እኮ ነው ከቤዛ ቤዛ ጋር አብረን ሆነን ስታይ ተናዳ አብረው ነው የተመለሱት ይላል ማለት ነው። ውድ ቤተሰቦቼ እነሱን እንግዲህ ሲመስለኝ ይቺ ፍቅር ናት ያሳገተቻት ማለት ነው። ፍቅር ነች ሌላ ምንም ጥርጥር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ። ዛሬ ደሞ አዴን ክፍል አርባ ሰባት ልጅላቸው መጥቻለሁ ማለት ነው። አዴይ እንግዲህ ተከታታይ ድርማ እንደመሆኑ መጠን ግን እዚህ ቤት ላይ ደግሞ ፍቅር በጣም ትቀናለች ማለት ነው። ዴቭ በጣም ስለምታፈቅረው ዴቭም ማለት ነው፣ እሱ ደግሞ ያፈቅራት ያፈቅረው አዴይ ነው ማለት ነው። መዛ የተነሳ ግብ ግብ ተፈጥሯል ማለት ነው። ውድ ቤተሰቦች ሊዱ ማናገታት እንዴት ስትታገት ቻለች? ይህንንም የምታደርገው ምች ፍቅር ነች ማለት ነው። ኤላ ወደ ቤት ይመጣል ማለት ነው። አዴይም ደግሞ አዴይ እና ለምለም ቤት ነበሩ። በተሰበሰቡበት እንዲህ ዛሬ ደግሞ ተሰባስባቸዋል ይላል ማለት ነው። ኤላም ከዛ አዴ ደግሞ ቡና ላፍላ እንዴ ዴቭ ትለዋለች። ደስ ይለኛ ላፍል ይላታል ማለት ነው። ልታፈላ ስትል እንዴ፣ ቆይ ዛሬ ሊዱ ብቻ ናት እንደ የጎደለችው እዚህ ቤት ይላል ማለት ነው። ኤላም ማለት ነው ምን ማለት ነው ሊዱስ ይለዋል ማለት ነው። ዴቭ ማለት ነው ለአንትና ለዚህ ለኤላ ማለት ነው። ኤላ ደግሞ ምን ማለት ነው እንዴ እኔ ምን አቃለ ይላል ማለት እንዴት ምን አቃለው ትላለህ አንተ ቤት አልነበረች እንዴት ናንት ነው ይለዋል ማለት ነው። አዎ እኔ ቤት መታ ነበር፣ ግን ከቤዛ ጋር እንደወጣች እሷ ጋር ሁኜ ስታይ ተናዳ ወጣለች ይላል ማለት ነው። እኔ እኮ አንተ ጋር አደረሽ መስሎኛል። ኤላ ከምርህ ነው አንተ ጋር አላደረችም? እና ስደውልልህ ለምን አላንሳለኝ የሚለዋል ደፍ ማለት ነው። አይታይቼ ነበር ይላል ማለት ነው ኤላ ማለት ነው ከዛ የምርህን ነው እንዳንተ አትቀልድ። እኔ እየቀለድኩ አይደለም፣ እስካሁን አላየኋትም እህቴን ይለዋል ማለት ነው። ከዛም ደግሞ ብድግትልና ፍቅር እነዛ ረመኔዎች ንጉስና ደመቀ አግተዋት ይሆናል እንደለመዱ ትላለች ማለት ነው። እሱም ደግሞ ቆይ ማን እንደሆንኩ አያቆኝም ብሎ ተነስቶ ይሄዳል ማለት ነው። ዴቭም ዴቭም ተነስቶ ሲሄድ፣ ውድ ቤተሰቦች እዛ ሄዶ እንትን ይላል ማለት ነው። ውዶችዬ ማለት ነው። እንዴ ምንድን ነው እንዴት ከዛ እየሄድና አዴስ አዴም ተከትላ ትሄዳለች ማለት ነው። እነ ንጉስ ቤት ማለት ነው። ሲሄዱ ሊዱ ሊዱ እያለ ይሄዳል ማለት ነው። ወንድሟ እዳዊት ማለት ነው። ሲሄድ እዛ ያገኘው ግን ደመቀንና ንጉስ ነው። ንጉ ደመቀን አንቆ ይዘዋል። እንደገና ደግሞ እንትናን፣ እኛ አላየንም ስለ አንተ እህት እኛ የምናውቀው ነገር የለም። ያንተን እህት እኮ የምናውቀው ነገር የለም እኛ። ስልኳንም እናንተ ስትወስዱባት ዘመብዬ ነበር ይላል ማለት ነው። እና ስልኳን ብንወስድባት ጨርሰን ወስርናት ማለት ነው እንዴ። እኛ አላገዝናትም፣ ምንም አላረግናትም ይላል ማለት ነው። እህቴን ካላመጣችሁ እመኑኝ እገላችኋለሁ እያለ ይላል ማለት ነው። ይዘታል ማለት ነው። እንትናም ኤላም ደግሞ አይደለም ዴቭ ሊቀጣችሁ ቆርዞ፣ እኔ ራሴ እቀጣችኋለሁ። ሊዱ ያለችበትን ምንም የማታውቀው ልጅ ምጥ የወሰዳቸኋትን የት እንዳደረሳቸኋት አምጡ ይላቸዋል ማለት ነው። ተዛትተው እነሱ እስቲ ምን አደይም ብድግስልና ዴቭ፣ እንደዚህ አቱን አትናደድ፣ ረጋ በል እስቲ እስቲ ምናልባት እንኳ አክስት ጋር እሄዳለሁ ትለዋለች። አይ በጭራሽ አክስቴ ቤትም አትሄድም፣ እዛ አትሄድም ይላል። እዛም ስትደውለው ሲጠይቅ አይ የለችም ሚሉታል ማለት ነው። እየተበሳጨ ወደ ቤት ይመጣል ማለት ነው። ደመቀና ንጉስም ደግሞ መፈለጋቸውን አብሮ ይፈልጋሉ ማለት ነው። ይህማ የፍቅር እጅ ሳይኖርበት አይቀርም እሊዱ መጥፋት ላይ ይላል ማለት ነው። ንጉስ ተነስቶ ደመቀም ደግሞ እንዴት እንደዚህ ታደርጋለች ጓደኛ አይደለች? እንደ ምናምን ይለዋል። አይመስለኝም ሳስበው፣ እስኪ እሺ በአባሉ ይመካከሩ ና ወደ ቤት ይሄዳሉ። ያንኳኩና በር አደይ ትከፍትላቸዋለ። አቤት ትላቸዋለ ማለት ነው። ፍቅርን ጥሪ ልንፈልገናት ነው ልናዋራት ይሏታል ማለት ነው እሷም ደግሞ ፍቅርን ትጠራታለች ፍቅር ደግሞ እናንተ የማትረቡ የመንገድ ድንጋዮች ምንሰሩን የመጣችሁ ትቤት የደረስ ትላችኋለች አይን ሄዱ መጥፋቷን አዲስ ነገርም ካለ እንድትነግሬን ነው ምንድን ነው ችግሩ ይላል እኔ ሰለዲዱ ምን አገባኝ ምናምን ብላ ጥባርግ አስጥታ ትመልሳቸዋለኝ ደመቀም እየተናደደ ምን እንደማረግሽ ታቂያለሽ ፍቅር አለቅሽም እያለ እያጉመተመተ ይሄዳል ማለት ነው እሷን ደግሞ ከዛ ከአዲሱ ጓደኛዋ ጋር ቁጭ ብላ ነበር ማለት ነው እሱ ደግሞ ያ ተንከሴስ መቷል ማለት ነው ከቤዛ ጋር ብዛ እየወሰለተ ነበር ከፍቅርም ጋር እያወሩ ግን ሲመስለኝ ከሊዱ ጀርባ እንተማን ለመሰል ከሊዱ መጥፋት ትለዋለ። እሱ የሚነሳ ና በጥፊ ይመታታል ማለት ነው። ፍቅርም አደይ እንዳጋጣሚ የሆኑ በርጋ ነበር ትመለከታለች ማለት ነው። እራሳችን የሰራነውን ሴራ እንዴት ያለሽ ይላታል። ፍቅርም ደግሞ እኔን እጅህን ለእኔ ትለዋለች ማለት ነው። አዎ ይህም ሲያንሰሽ ነው ይላታል ማለት ነው። በነገራችን ላይ ፍቅር በጣም አብዝተዋለች አዴይን የማሰቃየት። ከዚህ በፊት አሳግታት ነበር። እሷ ማደይም ፍቅርም ደግሞ እኔ ስጠፋኔ ስታገት ያንኩላቅን ቅን መሽ ፈለገችኝ እና ቅጣት ነው እንዴ ይላታል ማለት ነው እና አዴቭም ክላሱ ቁጭ ብሎ እያለቀሰ ይገኛል ማለት ነው ተነስቶ ሄዶ ፍቅር ትሄዳለች ማለት ነው። እዛ ስትሄድ አዎ በጣም ተጨነቂ ያለው ዴቪዬ እንደዚህ አቱን ምናምን ትለዋለች። ከዛ ዴ ትገባለች አዴን እኔ ቁጭ በይ ፍቅር ውጭ ልንባክሽን የምናወራው አለ ይላታል ማለት ነው። ማለት አንቺ ማትረቢ ምን ሳርያልሽ ክሽን እንጂ ስራሽ እዚህ ነው እንዴት ላትልች ማለት ነው። አይ ዴቭ ፈልጌ ነው ዴቪዬ አትናደድ፣ በእናትህ ትለዋለች አዴ ማለት ነው። እያወሩ ምናምን ሰለሌዱ ያሳለፉትን ቀናቶች ምናምን እያወራት እንትን ይላሉ ማለት ነው። ይቺ ሊዱ ከዚህ ቤት ካልመጣች እመኝኝ አለቅሽም ይላታል ማለት ነው። እንደገናም ደግሞ ንጉስና ደመቀ ፍቅር እንዳገተቻት ነው የጠረጠሩት። ለዴቭ ይነግሩታል ማለት ነው። ዴቭም ደግሞ እህቴን አሀ፣ እስካሁን እኮ እሱ ምንም አልመጣልኝ። ለካ ያገተቻት ይቺ ፍቅር ናት አሀ እስካሁን እኮኔ ምንም የመጣልኝ የለም ይላል ማለት ነው። ከዛ ፍቅር ፍቅር እያለ ወደ ፍቅር ቤት ይሄዳል ማለት ነው። ምን ተፈጠረ ከዛ በኋላ ውዶችዬ ማለት ነው። በነገራችን ላይ ፍቅር በጣም ታበዘዋለች ማለት አዴን። ከዛም ደግሞ አልፎ ለምለም አሁን ላይ እያገዝቻ ትገኛለች ማለት ነው። ለምለም ታግዛታለች አብራ። ከዚህ በፊት ፍቅር እጇን ስላቃጠለቻት ማለት ነው፣ በጣም ተነሳ ነው ከዛም ከዛም አንጻር ስለሆነ የሚጣሉት ውድ ቤተሰቦች። ያው ለባርኮቴም ደውዬ ለባርኮቴ ነገር ሹ እንደ ይላታል ፍቅርም ማለት ነው። አሁን ነገር ያለ ግን ከከተማ ወጣ ብሏል። ባርኮቴ አሁን መምጣት አይችልም ይላል ማለት ነው። በነገራችን ላይ ይሄ እጁ ያለበት አንድ ቤዚና ፍቅርና የምጠረጥራቸው ማለት ነው። ውድ ቤተሰቦች እነሱ ሁለቱን እየጠረጠርኳቸው ነው ማለት ነው። ፍቅርን እንግዲህ አንቋታል። እውነት ነግረዋለች ወይስ ሳት ነግረው፣ እውነት ፍቅርናት ያሳገትቻት ወይስ ደግሞ ይቺ ቤዛናት ያሳገትቻት እነሱ መጠርጠር አለብን። ውድ ቤተሰቦች ማለት ነው። ሊዱ እኮ ድምቀት ናት። በነገራችን ላይ ድምቀት ደማቆቻቸው ማለት ነው። ባትታገጥም በዛ ላይ አደይም ደግሞ ኒኮ በወደቂ ማዲ ዝባትም ያው ፍቅርን ተከትላ ስለሆነ እሷ የምትናገረኝ ስለዋለሽ ለዴፍ ማለት ነው። ምንጭ የሚሰው ልጅ ስንናደድ ወይም ደግሞ የሆነ ሰው የሆነ ነገር ሲሆን ነው የምናስበው። ወይኔ እንደዚህ ነበር እኮ እንደዚህ ባናረግላት እኮ ምናምን ነገር እንላለን ማለት ነው። አሁን ለምሳሌ የሆነ ሰው እንትን ብሎ ወይ ታሞ ወይ የሆነ ነገር ሆኖ ከሆነ እንደዚህ እኮ ነበረች ምናምን ነገር ብለን ነው የምናልፈው ና አዴይም ደግሞ አሁን ላይ ስለሷ መጥፎ ሳይሆን ስለሷ ጦርነት ነው እየተናገረች ያለችው። ግን አዴይም ከፍቅር ጋር ሲሆኑ በጣም ያሰቃይዋታል ማለት ነው። አዴይም ደግሞ እየተሰቃየችም ቢሆን ስራዋን እየሰራች ነው። ሊዱ ነች። ሊዱም እንግዲህ እንደምትመጣ ተስፋ አለኝ ማለት ነው። ትመጣለ ከታገተችበት ማለት ነው። ያማልፎ አዴይ አሁን ላይ ያለችበት ሁኔታ በጣም ከባድ ነው። ለምለም ደግሞ ከዚህ ይህ ፍቅር ያመጣችው ልጅ ግን ምኑም ያማርኛ ውድ ቤተሰቦች እዛ ስለው ዝም ብሎ ማለት ነው። ሲለው እዛ ይሄዳል፣ ሲለው እዚህ ይሄዳል። ምክንያቱም ሁሉም ቦታ ጥልቅ ጥልቅ ስለሚል ሴቶችም ክላስ ይገባል፣ ወንዶችም በቃ ማይገባበት የለምና በሱ በሱ የተነሳ ስለሆነ እነሱም የሚሉት ውድ ቤተሰቦች፣ አሁን ላይ ሁሉም ነገር ዝብርቅ ቢልባቸውም ግን አደይ መልካምና አስተዋይ ልጅ ስለሆነች ማለት ነው። እርግጠኛ ነኝ ከዚህ በኋላ ፍቅር የምትባለች ዴቫን ቆ እንደሚገላት የሚገላት ተስፋለ ይባልሽ ነው ውድ ቤተሰቦች። እኔ እኮ ምንም የምታውቀው ነገር የላትም ከመቀበጥና ከኤርፎን ውጭ ሌላ ምን ታቃለች? መሷ የምታውቀው ኤርፎን ሰክታ ወደዛ ወደዚህ መወዛወዝ ነው። ግን ይህን ያደረገችውም አንድ ቤዛ ናት፣ አንድ ፍቅር ናት። አንድ የፍቅር ጓደኛ ጓደኛ ተብዬ ቤት ውስጥ የመጣው ነው ማለት ነው። እንግዲህ ቀስ በቀስ የምናየው ይሆናል ማለት ነው። ደመቀም ደግሞ አለቃትም ፍቅርን ወድጃት ነበር፣ ግን አሁን ሳልሸፍንላትም ሰውን እንደዚህ እየበደደ ከሆነ እኔ ብሳለው አለቃትም እያለ ነበር ማለት ነው። ውድ ቤተሰቦች፣ ይህን ይመስላል አደይ ማለት ነው። ላይክ፣ ሸር፣ ሰብስክራይብ። ባይ ባይ።